ሰላም ሰላም ውድ የተከበራችሁ የአስቴር ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ አለሁላችሁ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ተመልሼ መጥቻለሁ። ብዙ ጊዜ እያየሁ እያየሁ እያየሁ ነበረና ና እኔ አንድ ቀንም ማለት በፊት እሰራለሁ አሁን ሰሪች ያላቅም። ና በሃይሚና በቡራ በኩል ነገሮቹ በጣም ክርር እያለ እየገነነ መጣ። አንደኛ ነገር ማለት ነው እዚህ ጋር አንደኛ ነገር በፕራንክ ነገር ነው የጀመሩት ተጀመረ በፕራንክ ነገርም ቢሆን እቺ ልጅ ከዚህ በፊት ሃይሚን በጣም አስቀይማ ብዙ ነገር ተፈጥሮ ነበረ ና ቡሩኬ እች ሴትዮ ራሱ ማምጣት አልነበረበትም። እንደ ፕራንክ አድርጎ ራሱ እቺ ልጅ በቃ ወደ ህይወቶ መምጣት ያልረበረበትም ማለት ነው። ስለዚህ ሌላ ሰው እንኳን ቢሆን እኔ እንጃ አላቅም። ሃይሚን በዛ ላይ ዴክ ፕራንኩ ላይ አከረረችው። እንግዲህ እስከ ድብድብ እስከምን ድረስ ደረሱ እና ሃይሚ ላይ የተፈጠረ ነገር እኔ አንዳንዴ ያሳዝነኛል። ብዙዎቻችን አሁን ብሩኬ በምሄድበትም ትክክለኛ ነው፣ ሀይሜ በምትሄድበትም ትክክለኛ ነው። እነዛም እኛ እኔ አላቅም፣ ግን ደግሞ በጣም ነው ያስጠሉኝ እነዚህ ሁለት ልጆች ማለት ነው ዳንኤል የሚባለውና ቆንጣ የምትባለችው ሴትዮዋ። እኔ በጣም ነው የምታስጠሉኝ። አንደኛ ነገር የሰው ህይወት እየበጠበጣችሁ ነው እናንተ። ቤት ውስጥ ቁጭ ብሎ እነሱ በራሳቸው እየተመካከሩ እች ራቁት የምትሄዱ ሴትዮ፣ እነሱ የቡሩኬንና የሃይሚን በቃ መለያየት ነው ፈለጉት፣ በእነዚህ ሁለት ልጆች በጣም ስለሚቀኑት ማለት ነው። እና ቡሩኬ ትንሽ ለምን አልተጋፈጠም? ሃይሚን ትቶ መሄድ የለበትም ነበረ። አሳልፎ መስጠት የለበትም። ምንም ቢሆን ለሷ ብሎን ተደብድበዋል፣ ምንም ብለዋል። ቅርታም ብሎት አላደለ። ነገሮቹ በትትልቆች ነገር እኳን አድርጎ ነገሮች እንዲረጋጋ በቃ ለሃይሚ ማሰብ ነበረበት፣ ብሩኬ ማለት ነው። በእርግጥ እሱን ቢጎዳም ለምን መሰላችሁ? እዚህ ጋ አሁን እነሱ በጣም አብሮ ቆይተዋል። ና እች ልጅ ትናንትና የአንገት ሀብል ስትቀበል አንደኛ ነገር እንዳያችሁ ደስተኛ አይደለችም። እኔ እንጃ፣ አመሰግናለሁ እንኳን ብላ እንትና አላለችም። በቃ በደስተኛ አልተቀበለችም። የሆነ ቅፍፍ ያለ ነገር ቀፍቶታል፣ ለመናገርም አቅቶታል። ቆማ ነው እንደዚህ ምንም የተቀበለችው። እኔ ለሃይሚ አሁን እነዚህን ሁለቱ አንድ መሆን አንድ መሆን አለባችሁ እናንተ ብላ ለመስተረቅ ባለፈው አምጥታ ነበረ። እንደዚህ ስታስቢ ደግሞ እዚህ ጋርም ብሩኬን ማሰብ አለብሽ አንቺም፣ ደግሞ ብሩኬና አንቺም እቅርታ ተባብሏችሁ ያለፈ ያልፈዋልና ነገሮቹን በህርቅ መፍታት ነበረባችሁ። እኔ ትላንትና ሃይሚ የተቀበለችው ነገር ደስ አላለኝም። አንደኛ ነገር ይች ልጅ ምን አሰርቶበት እንደሆነ እራሱ አናቅም ቡሩኬ እንዲጠላ እንድትጠላ እራሱን እንድትወድ ራሱ ሊያደርግ ይችላል እሱ የምፈልገው ያችን ባለጌ ሴትዮ ሳትሆን ሃይሚ ነው የምፈልገው። ሃይሚ ደግሞ የምትገባ ለቡሩኬ እንጂ ለዚያ ይትገባ ዱርዬ ማለት ነው ሲጀመር ሰላሳ ሴት የሚገለባብጡ እንደዚህ አይነት ሰው ደግሞ በህይወታችሁ ሲገባ በጣም ትልቅ ነው። እች ልጅ ትናንትና እኔ እንደዚህ ስትቀበል እውነት ለመናገር በጣም ነው ቅፍፍ ነው አለኝ። በቃ ምን ምን አድርጎበት ራሱ እንደሆነ ምን እናውቃለን? ይሆኔ በቃ እሷ ራሱ በጣም ነው የቀፈፋት ብሩክ ይህን ሲያይ ምንድን ነው የሚሰማት? እሷስ ምን አይነት ነገር ነው? በቃ አሁን በውስጧ ጤንነት ኑሮት በቃ ሰላም አይሰጣትም። ሀይሚ ራሱ ማለት ነው ደስተኛ እየሆነች አይደለም በእርግጥ ኔንሳ በጣም ከባድ ነው ነገሩ። አሁን እያከረሩ ሄዱ ማለት ነው እና እኔ በዛም በዛ የምፈርድ ነገር የለም፣ ግን ሁለቱም ተስተካክሎ ሀይሚ ወደ ቡሩክ ተመልሳ፣ ቡሩኬ ወደ ሀይሚ የተመልሱ አንድ የሆኑ ቢመጡልኝ ደስተኛ ነው። እነዚያን ሁለቱ ልጆች ከህይወታቸው ቢወጡ ቡሩኬ ና ሀይሚ ለትንሽ ጊዜ እኳን ተለያይቶ ራሳቸውን እያዳመጡ በቃ ዝም ዝም ብሉ ራሱ እነዚህ ሁለቱ ልጆች ከህይወታቸው ማውጣት አለበት። ብሩክም ያችኛው ነቅለው ማውጣት፣ ሀይሚም ደግሞ ይህን ሰውዬ መራቅ አለበት። ሰላምን በቃ የራሳቸውን ነገር አዳምጦ ከዛም በኋላ ደግሞ እነሱ ታርቆልን ሊመጡ ይችላሉ። አሁን እነዚህ ልጆች በመሀላቸው ዩቱባቸውን እያሳደጉ እነዚህን ሁለት ልጆቹ እያጣሉ ነው አሉት። እኔዛ አንዳንዶቹ ደግሞ በጣም ሀይሚ ላይ ትፈርዳላችሁ፣ ሀይሚ ላይ አንደኛ ነገር የምንፈርድበትን ቦታ አለ ማንፈርድበትን ቦታ አለ። እኔ የትላንትናው ነገር ላይ ብዙም አልፈርድበትም። ብቼ ልጅ ላይ የኔ ነገር አድርጎበት ነው እንድትቀበል እንዴ? እኔ ልጁ የኔ ነገር አስቦበታል። በቃ ልጅቷ ላይ በጣም ከባድ ነው ነገሩ። ግን እኔ እሱ አመዛዘኛለች የብሩኬና የሃይሚንዲ መሆኑን በጣም ነው የሚያስጠላ። ቤተሰቦች ከምር ስነግራቸው ማለት ነው እኔም ብቻ አላቅም። ለምን ቆም ብላችሁ ነገሮችን ያላሰባችሁበትም የምንሄድ እንጃ፣ ለምን እንደሆነ ያላቅም። የጻን ልጅ ነገር አደረጋችሁት እናንተ፣ የጻን ልጅ አይደላችሁ። ግን ታርቃችሁ እንዴት መጡልን እንፈልጋለን።